እኔን መስማትና ማድመጥ ከታምር በላይ ታምር ነው፣ አውቃለሁ በዚህ ዘመን ውስጥ እንዲህ አይነት እውነት፣ እንዲህ አይነት ታምር፣ እንዲህ አይነት ምስጥራዊ ማንነት ያላቸው ቦታዎች አሉ ብሎ ለማመን ቢከብደንም እውነቱ ግን ይሄ ነው። ምናልባት ሀገራችን ኢትዮጵያን አላወቅናትም። እኛ ከላይ ከላይ ከተማ ከተማውን አስፋልት አስፋልቱን እንንጎራደድ ይሆናል ሀገር፣ ሀብት ንብረት፣ ጥበብ፣ እውቀት ግን ያለው እጅግ በሚደንቁና ሚስጥራዊ የሆነው ለሺህ ዘመናት ባለፉ በአድባራትና በገዳማት በዋሻዎች ተሸሽጎ ለዘመናት ገላጭና መስካሪ ያጡም እዚህኛ ዘመን ደርሰናል። ያቀረብኩላችሁ ያለው ይህንን እጅግ የሚያስደንቅ እውነት እጅግ የሚያስደንቅ ታምር እኔም ያየሁትና የሰማሁትን ለእናንተ እንዲህ እያቀረብኩላችሁ እገኛለሁ። ፈላጊ አሳሽ ተመራማሪ ነኝና የአባቶችን ጥንታዊ ዕውቀት ጥበብ ሚስጥራዊ የሆኑ የትላንት ማንነቶቻችን ከተሰወሩበት በመግለጥ ከተዳፈኑበት በማውጣት ለዓለም ማስተዋወቅ ለተረካቢ ትውልድ መንገር ግዴታዬ ነው። አደራ አለብኝ፣ አደራ የአባት አደራ ነው። ይህንን አብራችሁ ትካፈሉ ዘንድ በፍለጋዬ ወቅት ያገኘኋቸውን ያጋጠሙኝን ያየኋቸውን የሰማኋቸውን ከታምራት በላይ የሆኑ ታምራትን እያቀረብኩላችሁ እገኛለሁ። ሰላም! በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ እንደምን ምን ቆይታችሁኛል? ይህ ፈለገ ጥበባት ሁለት ነው። ፈለገ ጥበባት የጥበባት ምንጭ እንደማለት ነው። የጥበባት ምንጭ የሆነችውን ቤተ ክርስቲያን እንፈልጋታለን፣ እናስሳታለን። ገዳማትን፣ አድባራትን እናስሳለን። ጥንታዊ እቆቶችን እናያለን፣ መዛግብት እንመረምራለን በትላንትነት ጥበብና ማንነት እንዋጃለን። ይህ አዲሱ ፈለገ ጥበባት ሁለት የዩቲዩብ ቻናሉ ፈለገ ጥበባት አንድ በተለያዩ ምክንያቶች ሪፖርት በመደረጉ ምክንያት ለሕዝብ እንዳይደርስ ተደራሽነቱን ተገድቧልና ይህንን ለሰዎች በማጋራትና ላይክ እና ሳብስክራይብ በማድረግ ቤተሰባዊ ኃላፊነታችሁ እንድትወጡ እያልኩኝ በተጠራውበት መሰረት ከሄድኩበት ቦታ ያየሁትን ታምር እየነገርኳችሁም ነበር። ጥንታውያን ግብፃውያን አንቀህ ይሉታል፣ ምዕራባውያኑ ዘ ቡክ ኦፍ ላይፍ ይሉታል፣ የኢትዮጵያ ጠበብት ሊቃውንት ደግሞ ሕይወት በማለት የሚጠሩት ጥልሰማዊ ትርጉሙ ጠልሰማዊ ፍቹና ማንነቱን ለማሰስ የቶ ታምራዊውና ድንቅ ቀመሩን እየፈለግኩ ባለሁበት ጊዜ በተገኘውበት ቦታ ያጋጥመኝ ታምር ከዛም በርግብ እየተመሩ ቅዱሳን የሚሄዱበት የቅዱሳን መንገድ እየተባለ የሚጠራው ቦታም ይህንን ለማግኘትና ለማየት ያለኝ ጉጉትና እጅግ የሚያስፈራና የሚያስደንቅ ክስተቱን ሁሉ የነገርኳችሁም ነበረም። የምትፈልገውን የህይወት መጽሐፍ፣ የጥበብ መጽሐፍ ጥበቡ ከሚባሉ ሰው ታገኘዋለን። ወደ የባብ ኢየሱስ አቅን አባዶ መሠረት አባ ፍቅረም ወደዚህ አቅንቻለሁኝ። ከካህኑ ጋር እያወራሁ ነው። ድንገት ፀሐዩ በዛብኝና ካለሁበትና ከተቀመጥኩበት ትልቁ ዋርካ እንደተቀመጥኩ አሸለፉ። ራሴን አዙሮኛል። ካህኑ ጎረምሳዎችን ጠሩ። በጎረምሳዎች ትከሻ ላይ እንደ ህመምተኛ ታይቼ እግሮችና እጆቼ ተይዘው አቅም አጥሮኝ በጆሮዎቼ ጋንም በ እየተቋተ ይዘው ይወረዱ። በደንብ ያዙት፣ በደንብ ያዙት ይላሉ። የካህኑ ድምጽ ከጀርባ ይሰማኛል። በእጆቻቸው ከትከሻቸው በላይ አንጠልጥለው ይዘውኝ እሄዳሉ። እኔ ደና ነኝ እላቸዋለሁ። እኔ አልታመምኩም፣ ኧረ ሰላም ነኝ አባ ኧረ እባክዎትን እላለሁ። ሚሰማን ግን የለም። ልጄን የሀጋንት ሊጫወትበት ነው፣ ቶሎ በሉ ያዙት ውሰዱት ውሰዱት ይላሉ ካህኑ ከጀርባ እየተከተሉም እባክዎትን አባቴ ደና ነኝ እባክዎትን እኔ ሰላም ነኝ ፀሐይ ስለበዛብኝ ድካም በስቶብኝ እንጂ እያልኩም አጸናለሁኝ። ቢሰማይ ጠፍቷል፣ እንባዬ በጆሮዎች ይቆታል። ጌታ ሆይ ምን መከራ ውስጥ ነው የገባሁት? ምንስ ችግር ውስጥ ነው ያለሁት? ለምን አባ ፍቅረ እዚህ ቦታ እንድመጣ አደረጉኝ? ወይኔ ጌታ ሆይ እላለሁ በልቦናዬ ወደ ሰማይ አንጋጥቼ በጎረምሶች ትክሻ ላይ ሁኜ ሰማይ ሰማዩን አያለውም። ቅርጽ ቅርጽ ሰርተው የሚያፌዙብኝ ድርብድብ ደመኖች በምናቤ ይታዩኛል። የቤተ ክርስቲያኑ ዙሪያ የተንጠለጠሉት ከቁርጥራጭ ላሜራ የተሰሩ ሻሻቴዎች ከሰሜን ምራብ በኩል በሚመጣው ቀዝቃዛማ ንፋስ ሲያርፍባቸው በህብረት ተሰብስበው እንደሚሰቁብኝ ወጣቶች ሸያሉ ያሽካካሉ። በስራ የደነደነ የጎረምሶች እጅ እንደ ርፍ እግሮችንና እጆችን ጨብጠው ቁልቁለቱን ይወርዱ ጀመረ። ናቡቴ የሚል አንድ ጥሪ በጆሮዬ መጣም። የነብርን ጭራ ያዙ ከያዝም አይልቀቁ ነው ነገሩ ያሉኝ የአባ ፍቅረ ማርያም ቃል በጆሮዎች ልብ ይላል። በምትሄድበት ሁሉ የሚገጥም ፈተና አንተን እየሳለህ እየሞረደ ጠንካራ ያደርግሃል መንግላታትና መድራብ፣ መጠማትና ማጣት፣ መድከምና መዛል ይገጥማልና ለጀናውቲ ሆይ ላትጨርስ እንዳትጀምረው። ያለ ፈተና የሚገኝ ድል፣ ያለ ችግር የሚመጣ ነጻነት፣ ያለ ድካም የሚመጣ ርት፣ ያለ ትግል የሚገኝ ፍት ፈጽሙ የለም። ዘጸናዴ ዲሃ ይበል ነው ነገሩ የጸና ሰው ብቻ ነው ፍሬን የሚበላት። እስከ መጨረሻው ጸንተ ታገል። ምንጊዜም ቢሆን እግዚአብሔርን ከጎናህ አድርገህ ከፈተና በኋላ የሚመጡ በረከቶች ጸጋና ደስታን እያሰብክ ሁሌም ቢሆን ጸንተ ቁም ያሉኝ የአባ ፍቅረ ምክረ ሀሳብ በጆሮዎቼ ውልብ ቢላ በተደጋጋሚ የተወሳሰቡና ያልጠሩ ጉዳዮች በአእምሮ ላይ ይመጣሉ። የጎረምሶቹ ትከሻ እየወዘወዘኝ እጅግ በጠነከሩ እጆቻቸው እግሬና እጆችን ይዘው እንዲሁ እነርሱ ይወርዳሉ። እኔ ግን በሐሳብና በጭንቀት አእምሮዬ እዚህ ይዛ ይላጋል። በርካታ ያልፈታዋቸው ችግሮች እያሉ ሌላ ችግር መጣብኝ። እዛ የቅዱሳን መናኸሪያ የቅዱሳን ቦታ እየተባለ የሚጠራው ደብረ ደደክ ወውሉ ደደካውያን ነገደ ያይቆ ዘሮች አስራ ሁለቱ ነገደ ስራውያን ዘሮች ዛሬም ድረስ በታምር የሚኖሩበት ቦታ ይደረሰብኝም። ያየሁትን ታምር ለመቀበል አእምሮዬ ጥያቄ በጥያቄ ይሆናል። እንዴት ሊሆን ይችሏል? እንዴት ሊሆን ይችላል? እንዴት ሲሆናል? እላለሁኝ በጥያቄ አእምሮዬን እያጨናነኩኝ እነርሱም ቁልቁል ይዘውኝ ወረዱ። ፎቶዎችን ለማንሳት ስሞክር እጄ በኃይለኛ በሆነ ነገር ንፋስ፣ አውሎ ንፋስ ወይም ሌላም ባላወቅኩት መግነጢይሳዊ በሆነ

የተፈለፈለም ሚስጥራዊ ጽሁፍም አቅዱሳን ማይበር ዘይ ወስደኒ ሊተፍኖ ተጻርቃን በእንተ እግዚአብሔር ይወጥን ወበእንተ ሰማይ ርግብ ታረየኒ ፍኖት የሚለው ወደ ቅዱሳን ማይበር የሚወስደኝም መንገድ በእግዚአብሔር መሪነት ጀምራለሁ። መንገዴንም የሰማይ መልአክ ታሳየኛለች የሚለው ታላቁ ሚስጥራዊው እንቆቁልሹ ጽሁፍም አልፈታሁትም። እሱም ተደርቦብኛል። እሱም ሌላ ጥያቄ ሆኖብኛል። ስለ ህይወት ስለ አንቀህ ስለ ቡክ ኦፍ ላይፍ በርካቶች ተመራማሪዎች ስለሚፈልጓቸው እኔ ጥል ሰማዊ ትርጉሞችና ሚስጥራዊ ፈለጋዮችን ጨምሮ ያልፈተዋቸው እጅግ ብዙ በርከት ያሉ ማንነቶች ለዘታሰሶ መጽሐፈ ጥበብ እምዘይ ትላል ጥበቡ ትረክቦ በተበልከው የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለህ። በተባልኩት መሰረት መጣሁኝ። ወደዚህ መምጣቴ ሌላ መከራን አመጣብኝ። ያንዱን መውጫ መንገድ ስፈልግ ሌላ መከራና ናዳ ይመጣብኛል። የአንደኛው ሚስጥር ሌላ እጅግ በርካታ የሆኑትን እልፍ መንገዶችንና ጥያቄዎችን ይዞብኝ ይመጣል። አንደኛውን ልወጣው ነው እፎይ ብዬ ሳልጨርስ ሌላ ጭንቀትና ጥያቄ የሚፈጥር ነገር ይፈጠርብኛል። ወደ ባብ ኢየሱስ አቅና ለምን አሉኝ። አባ ይህን መከራ ሊያደርሱብኝ ነውን እላለሁ ለራሲ። ለዚህ ነበር በጎረምሳቴ ይዤ ፍርዱ እንደ ደረሰ ወንጀለኛ ወደ ፍርድ አደባባይ እንደሚሄድ ሰው የሚያግዙኝ ብዬ ተፍሰከሰኩኝ። ካህኑ ቀጠሎ ዚህ ላይ አወርዱት፣ ዚህ ላይ አወርዱት አሉ። አወረዱና ቁጭ ስል ያዙት፣ በደንብ አድርጋችሁ ያዙት አሉ ካህኑ። ረቄሴ እኔ ደህና ነኝ፣ ራባቴ እኔ እኮ ምንም አልሆንኩም፣ ድካም ነው ድካም ብቻ ነው፣ አልታመምኩም አልኳቸው። ይኸውልህ ይህ የፀሐይ አጋንንት ያስለፈልፈዋል፣ ይላሉ እኒህ ካህን። ማስረዳት የማልችልበት ሁኔታ ላይ ሁኜ ጠፍረው የያዙኝን ጎረምሶች ባይኖችም አንጽን ጀመረም ያልታመምኩትን ሰው ታስሬ ልጠመቅ እንደሆን ገብቶኛል። በመስቀል ሊቸበችቡኝ፣ በመቁጠሪያም ጀርባ ጀርባ የሌሉኝ እንደሆነ አውቅያለሁም። እኔ ደህና ነኝ እላቸዋለሁም፣ ሚሰማኝ ግን ጠፋ። አባ ፍቅረ ማርያም ምክር ሐሳብ አምሮ ይሄ ይመጣል። ለጀና ሆይ ሳትደክም ስቃይ ሳታገኝ መክራና ችግር ሳታልፍ እምታገኘው በረከት እምታገኘው እውነት እምታገኘው ጥበብ አይኖርም። እጅግ በጣም ብልሞን ያስፈልጋል። ችግሮች ሲገጥሙ ችግሮችን መፍታት የምትችልባቸውን ከጊዜው የማይቀድሙ ከጊዜውም የማይዘገዩ ትክክለኛ ውሳኔ በጊዜ ብቻ የሚወሰኑ ውሳኔዎች ወሰን ሲያስፈልግ ይወስን ያሉኝ ሀሳብ በአእምሮዬ ትዝ ይለኛል። አዎ እኒህ ታላቅ ሰው የታያቸው ነገር አለም ምናልባት የተገለጠላቸው በጊዜ ተጉዘው የሚገጥመኝን ነገር ያዩ አባት ሳይሆኑ አልቀሩም። ለዛም ነው ጥበብን ዋጃት በጥበብ ኑር በማስተዋል ወስን እያሉ ሲመክሩኝ ነበሩም ችግርን የምትፈታበት ሌላ ችግር መፍጠር ሳይሆን ለችግሩ መፍትሄ የሚሆን እጅግ የረቀቀና ብልህ የሆነ ውሳኔ መወሰን አለብህ ሲሉኝ የነበረው። ከዚህ ጣጣ እንዴት እንደምወጣ ራሴን መጠየቅ ጀመርኩኝ። መፍትሄውን ማሰላሰል ጀመርኩኝ። ከደልዳላው መሬት ላይ ከወዲያ ማዶ የአብነት ተማሪዎች ይማራሉ፣ ቅኔ ይቆጥራሉ፣ ዝራፊያን ተሰይመዋል፣ መምህሩ ያስነግራሉ። አንዱ ባለ ቅኔ ተነሳም ቅኔውን ሊዘርፍ ደላደለም። ይህንን እድል መጠቀም አለብኝ ብዬ ከላይ ከኮረብታው ላይ እንደተቀመጥን በእግሮችና በእጆች መካከል እንደታሰርኩኝ ማስተዋል ጀመርኩኝ። ቀጠለም፣ አስተራዬ ጴጥሮስ ወሬዛ ውርዘውና ሁሎ ሁሉ ብሎ ጀመረም። እኔም ገና ሳይጨርስ ማንደርደሪያውን እንዳለ ቀጠልኩኝ አኮኑ እሳት ጸጋ መንፈስ ቅዱስ አካሉ አልኩኝ። ከኮረብታ ላይ እንዳለሁኝ መምህሩ አጨበጨውም። በጉባኤ ቤት ጭብጨባ ዝም በሉ አቁሙ የሚል የመምህራን ትዕዛዝ ነው። ከመቅጽበት ያ ሁሉ ተማሪ ባንዴ ዝም አለም። የተለያዩ ፎጣዎችን የለበሱ እዚህም እዚያም የተሰየሙ ተማሪዎች ወደ ላይ እኔ ወዳለሁበት ኮረብታ አፈጠጡ። ድገሞ እስኪ አሉ መመሩ በለው እስኪ በለው እስኪ አሉ አስተራየ ጴጥሮስ ወሬዛ ወርዘውና ሁሉ አኮኖ አኮኖሳ ጸጋ መንፈስ ቅዱስ አካሉ አልኳቸው። መምህሩን ይበል ነው ይበል ነው ይበል ነው አሉ፣ ወደ እኔ እየተጠጉ ለምን ያሰራችሁት? ለምን ያሰራችሁት አሉ። ሬኔታ ዋጋንት እየተጫወተበት እንዳጋጣሚ ራሱን ስለተወድቆ ብነ ነው አሉ አንዱ ከጎረምሶቹ ፈርጠም ያለው ፈገግ እያሉ አጋንንት የያዘው ሰው ይህን የመሰለ ቅኔ እንዴት ይቀኛል? በልቀቁት ልቀቁት፣ አሉ መምህሩ። አቀበቱን እየወጡ ወደኛ እየተጠጉ ቀጠሉና ግሩም ነው በእውነት ግሩም ነው አሉ። ይህን ያለ ቅኔ አስተራይ ጴጥሮስ ወሬዛ ውርዝሁና ውሉ ሁሉ እኮ ነው ሳ ጸጋ መንፈስ ቅዱስ አካሉ አሉ። ወጣት ጴጥሮስ የወጣትነቱን ኃይል ለሁሉም አሳየ እንደማለት ነው። የመንፈስ ቅዱስ ስጦታ አካሉ እሳት ነውና ለሁሉም ሰው የጉርምስና ኃይሉን አሳየ እንደማለት ነው። በጎረምሶች የተያዘው ናውቴ በጎረምስ አስመስሎ ቅኔውን ከማንደርደሪያው ነጠቀም። ማንደርደሪያ ማለት አንድ ባለቅኔ ቅኔውን እያለ ወይም ደግሞ ቃላትን እያወጣ እያለ ሌለው ያሰበውን ሐሳብ ቀድሞ መናገር መፈጸም እንደማለት ነው። ይህ በቅኔ ነጠቃ ይባላል። ቅኔው መንጠቅ ያሰበውን ቀድሞ ማሰብ እንደማለት ነው። ያሰበውን በማንደርደሪያው ይዘውና ከዛም በኋላ የሚቀጥለውን ቃል ባለቅኔው ከማለቱ ቀድሞ እሱ ይሞላዋል። በወጣትነት ሁሉን ነገር ማድረግ እንደሚቻል የሚያሳየው ይህ ሰም ሁሉን ነገር አድርጋለሁ ሉን ነገር እችላለሁ የሚል ግልፍተኝነት ይዞኝ፣ ወርቁ ግን ጴጥሮስ መንፈስ ቅዱስን በሳት ላንቃ ተቀበለ፣ በኋላም ሃይማኖቱን በጉልምስና አሳየ እንደማለት ነውና ፈገግ እያሉ በሉ ፍቱት፣ ረፍቱት፣ እባካችሁ ሆሆ ማለት ጀመሩ። መምህሩ አጋንንት የያዘው ሰው ደግሞ ይህንን የመሰለ ግሩም ያበው ቅኔ ያደርጋል እንዴ ብለው ተጠጉኝ። ከወዴት መጣ አሉኝ የኔ ተይባቢ ይባላሉ። ለምንስ ጉዳይ ነው የመጣው ማንን እስፈልገ ነው የመጣኸው? ብለው ቀጠሉ የታሰርኩበትን ወፍራም ገመድ እየፈቱ ጥበቡ የሚባል ሰው ካለ ብዬ ነው አባቴ አልኳቸው። መምሩን ማን ላከህ አሉኝ አባ ፍቅረ ማርያም የሚበሉ ባህታዊ ናቸው ለተታሰሶ መጽሐፈ ጥበብ እንዘይትባል ጥበብ ትረክበው ብለውኝ እርሳቸው ነው ወደ ይባብ ኢየሱስ እንድመጣ የላኩኝ አልኳቸው። እና ምን ፈልገህ አሉም፣ በአትኩሮት እየተመለከቱኝ በርካታ የሆኑ ሊቃውንቶችና ጠቢባን ሰዎችን እጅግ በረቀቀ መንገድ የመፈተንና የመመርመር በእይታ በመገምገምና በመመዘን ፍርዳቸውን እንዲሁ ይሰጣሉ። እንዲሆነ አባቴ እንዲህ ወሳቸውን ባገኛቸው አንዳንድ ጉዳዮችን ለማክራቸው ብዬ ነበረ። ጥበቡን ያውቋቸዋል አልኳቸውም ብለው ማሰብ ጀመሩና ጥበቡ የሚባል ሰው እዚህ የሉም። ምናልባት በእድሜ ጠና ያሉ አረጋዊ ሰው ይኖሩ ይሆን አልኳቸው። አስቀጥዬ አሉ። ግን እሳቸው ሱባኤ ላይ ናቸው አሉኝ። ተማሪዎች ከተለያየ ሰው የተለመኑ የተለያዩ ቀለም ያላቸውን እንጀራ ክምር በበርበሬ ይዘውልኝ እመገብ ዘንድ መጡ። በሉ ብሉ ብሉ አሉኝ። ልቦና የመረጋገት መረጋጋት መጽናናት አልቻለም። የመፈልገውን ነገር ካላገኘው ምሽቶ የሚነጋ አይመስለኝም። እጅግ በጣም የጀመርኩትን ሳልቋጭ መንገዴን ሳልፈጽም ያሰብኩት ካልተሳካ የጥፋተኝነት ስሜት ይሰማኛል። ይህ መጥፎ ተፈጥሮ ነው፣ እንዲህ እንዲያደርገኛል ያላውሰኛል እጅግም ያቅበዘብዘኛል። በእውነቱ ይህ መለከፍ ነው እንጂ ሌላ ስምን ይባላል? ልቤ አሁንም ወደ ሌላ ቦታ ሸፍቷል። ካህኑ የቅዱሳን መንገድ የሚባል ወታደሮቹ ያጠሩት ዋሻ አለ፣ ያ ሚስጥራዊ መንገድ ጥቂት ሰዎች ብቻ ነው የሚያውቁት ነበር ያሉኝ። በእኛ ዘመን ስጉራን አሉ ይባላል እዛው አካባቢ ይኖራሉ የሚባል ነገርም ሰምተናል አሉ እሳቸውም ያልተፈቱ እጅግ ረቂቅ የሆኑ ሚስጥራትን ይዘዋል ብለው ቀጠሉም። በእርግጥ በዚህ ዋሻ ዘንዶና ነብሮ አይተናል። እኛም ልጅ እያለን በዚሁ አካባቢ በተደጋጋሚ እናያቸው ነበረ። ያሉኝን ከዋርካው ቁጭ ብለን የነገሩኝን አንዳንድ ሀሳቦች ማውጠንጠን ጀምር ያለሁ። በል ከዚህ ብለው ከትውስታዬ ቀሰቀሱኝ። ከኔ ጋር ታርፋለህ፣ ነገ በማለዳ ወደ መጣህበት ትጓዛለህ አሉ። መምህሩም እኒህ የእድሜ ባለጠጋ የት ነው የሚገኙት? ሱባኤስ የት ነው የሚይዙት? አልኳቸው መምህሩን። አይ ይህንን የሚያውቅ የለም ምናልባት ፍኖተ ጻድቃን፣ አካባቢ ሆን ብለው ወደ ካህኑ ፊታቸውን አዞሩም። ከመቅጽበት ካህኑ ፊታቸው ሲቀያየር፣ ባይኖቻቸውም ደግሞ ግርመም አድርገው መምህሩ ሲመለክቷቸው አየሁኝ። አይ አይደለም ከ14 ቀን በኋላ ካልሆነ አይገኙም ብለው ወሬውን በወሬ ለማጣፋት ሞከሩ። በፍኖተ ጻድቃን ብዬ ሌላ ሀሳብ ውስጥ ገባሁ። እኒህ መምህሩ የተናገሩት ፍኖተ ጻድቃን ማለት የጻድቃን መንገድ እንደማለት ነው። ይህ ማለት ደግሞ ከአባ ፍቅረ ማርያም ከጎጆ ጀርባ ያየሁት አበ ቅዱስ አይበርዘ የወስደኒ ዲተ ፍኖተ ጻድቃን የሚለው ያነ እጅግ ግሩምና ድንቅ ሺ ዘመናትን ያሳለፈ እጅግ ታምራዊ የሆነ ድንቅ መልእክት ጋር የሚያገናኘው አንዳች ነገር እንዳለም መጠርጠር ጀመረኝ። መጠርጠር መጠርጠር መጠርጠር ስራዬ ነው። መፈለግ መፈለግ መፈለግ ስራዬ ነው። ስለዚህ ፍንጫ አግኝቻለሁ። ምናልባት እኒህ አረጋዊ ካህን በዚሁ ፍኖተ ጻድቃን በሚባለው አካባቢ እንዳሉትም በወታደሮች ካምፕ ሊገኙ እንደሚችሉ ፍንጫ አግኝቻለሁ። እኒህ አረጋዊ ካህን

ያለ ጊዜው የሆነ ነገር ያልፋል። ከጊዜም ስትዘገይ በጊዜ የሚያልፍ ነገር ያልፍሃል። ከጊዜው ጋር ስትሆን ግን በጊዜ የሚመጣውን ሁሉ ታገኛለ ልጀናቡቴ ወይ ያሉት የአባ ፍቅረ ማርያም ምክር ታወሰኝ። ጊዜህን ማወቅ ለማድረግ ለመወሰን መዘጌትም መቸኮልም አያስፈልግም ያሉኝ እጅግም አጥንት ዘልቆ የሚገባ ምክር ሀሳብ በአእምሮዬ እየተመላለሰ በልቦና መዝገብ ተቀምጧል። ካህኑን አለው እዚች ነፋስ ልቀበል አልኳቸው። መምህሩም ብዙ አትራቅ ብለው ተማሪዎቻቸውን እንደገና መሰብሰብ ጀመሩ። እኔ አእምሮዬ ያለ ሐሳቤና ጭንቀቴ ሁሉ ያለ እንዴት ወደ ወታደሮቹ ካምፕ ወደዛ ግቢ መግባት ይችላለሁ የሚለው ነው። ወደዚህ ሚስጥራዊ ዋሻስ ገብቼ እኒን ታላቅ አባት እንዴት ማግኘት እችላለሁ? ይህ ሌላ ጥያቄ ሆነብኝ። እንዴት አድርጌ ወደ መከላከያው ካምፕ ዋርድያና ጠባቂዎቻቸውን አምልጭና በነርሱ ተሸሽጌ ወደዚህ ቅዱሳን ቦታ መገኘት እችላለሁ? ከዚህስ ከነርሱ በረከት እንዴት ስካፈላለሁ? የተቀበረውን የሺ ዘመናት ሚስጥርስ እንዴት ማወቅ እችላለሁ? ምናልባት ፍኖተ ጻድቃን የተባለው ይህ የጻድቃን መንገድ የት እንደሚያስገባኝ ወደትስ እንደሚወስደኝ የትሳውቅና ልሞክረው ወይስ ምን ይሻለኛል እላለሁ። ሌላ አማራጭ መፈለግ አልቻልኩም። እኔን ሰው ማግኘት መቻል አለብኝ። ከጊዜ መቅደምም ከጊዜ መዘግየትም ልክ እንዳልሆነ ነግረውኛን። ስለዚህ እንዴት ወደዚህ የመከላከያዎች ካምፕ ዘልቄ መግባት እችላለሁ ከዛስ ወደ ቅዱሳኑ መንገድ ወደሚባለው ዋሻ እጅግም ግርማ ሞገሱ የበዛለት ቅዱሳን ይኖራሉ ተብሎ ወደሚገመትበት ቦታ መግባት እችላለሁ የሚለው እንድፈ ሐሳብ መሳል ጀመርኩኝ። ቦታዎችን ማጥናት ጀመርኩኝ። ከረኞች መረጃዎችን መሰብሰብ ጀመርኩኝ። ወርድያ ጠባቂዎች ስንሳት የሚቃየሩት ሚለውን ለማወቅ ጥናቶች ማድረግ ጀመርኩኝ። ረኞች በቂ መረጃን እየሰጡኝ ይገኛሉ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ ይህ ፈለገ ጥበባት ነው። ፈለገ ጥበባት ሁለት አዲሱ ዩቲዩብ ቻናላችን ነው። ይህ እውነተኛ የሆነ የአባቶቻችን እውቀት፣ ጥበብ፣ ማንነት የሚቀርብበት እውነተኛ የሆኑ እጅግ የረቀቁ ሚስጥራት የሚተረኩበትና የሚነገሩበት በጉዞዬ ያጋጠሙኝን በመንገዴ በምርምሬ ያየኋቸውን የሰማኋቸውን ያደመጥኳቸውን ለዓይንም ለልብም ለጆሮም እንግዳ የሆኑ እጅግ የሚያስደንቁ የኢትዮጵያ ውስጥ ይህም አለ እንዴ ብለን ለመገመት የምንቸገርባቸውን እጅግ አስደናቂ ታምራትን እያስጎበኛችሁ ይገኛሉ። እኔ ፈላጊ ተመራማሪ የአባቶች ልጆች ነኝ። የጥንታዊ መዛግብቶችን እበረብራለሁ። በደንብ አድጌ ለማጥናት እሞክራለሁ። ከተሰወሩበት፣ ከተሸሸጉበት፣ ከጠፉበት እፈልጋቸዋለሁ። አዎ ወደ ትናንትነት መመለስ ሀገርን ወደ ከፍታ ማማ ለማውጣት ወሳኝና አማራጭ የሌለው ውሳኔ ነው ብያምናለሁኝ። ውድ አድማጭና ተከታታዮቼ ለዛሬ እዚህ ላይ እቋጫለሁኝ። ይህንን የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ኮሜንት፣ ሸር በማድረግ ለሌሎች አጋሩ። ላለው ሰላም፣ ለሀገራችን ሰላም፣ ለኢትዮጵያ ሰላም፣ ለአለም ሁሉ ሰላም።